ፈለጋችሁ ዛሬ እኔ ሚስትም ልጅም መለጠፍ ስላልፈለግኩ ነው እንጂ ቤተሰብ ሚስቱንም ልጁንም እለጥፍላችሁ ነበር። ትላንትና ስጎረቁን ነበረ፣ ደውዬ ሁሉን ነገር ሳረጋግጥ ነበር። ልጁ፣ ሚስትና ልጅ፣ ቤተሰብ በጣም ገርሞኝ ነው የመጣሁት፣ ግርም ብሎኝ። እረ በስመ አብ፣ ሰው ግለሰው አይተኛም እናንተ ወይኔ ውዶቼ፣ እኔ ካመናችሁኝ መኖኝ ግን አንዳንድ ነገሮችን ዛሬ እኔ ራሴን የገረመኝን ስለነ ሀይሚና ስለነ ቡሩኬ ስለ ኤፍሬምም አንዳንድ ነገር የሰማሁትን አሁን እነግራቸዋለሁ ማለት ነው። ቤተሰብ ግን ምንድን ነው እንዴ? እንዴ ተጨቃክነናል፣ ቤተሰብ እንደዚህ ተጨቃክነናል። ውዶቼ እንዴ ምንድን ነው ሀይሚና ቡሩኬን እንደዚህ ለሀይሚና ለቡሩኬ እንደዚህ መሆን ግን ረቆይ፣ ስሙኝ፣ በመድሀኒዐለም አንዱ ደወለልኝ። የእነሱ ቅርብ ሰው ነው። እኔ ስሙን አልናገርም። ቅርብ ሰው ነው ምን አለ የመሰላችሁ? አረ በጣም ይደብራል። ሀይሚና ብሩኬ የሚሰሩትን ዛሬ ምን እንደሚለቁ፣ ዛሬ ምን እንደለበሱ፣ ሁሉን ነገር እነግርሻለሁ አንቺ ብር ከከፈልሽኛለ ብር ከከፍልሽ እነግርሻለሁ አለኝ። እና ደግሞ ምናለ አዲስ መረጃ አለኝ፣ በጣም ከባድ ነው መረጃው። ትላንት እንግዲህ የነ ሀይሚን ቪዲዮ ሳታያት ቀሪም ሀይሚ የልጁን ቀለበት ወርውራለች። በአንቀጽ በአንቀጽ ህግ ምናምን ምናምን ብሎ ትከሰሳለች፣ ልጁን ሊከሳት ነው አላለኝም። ክትክት ብዬ ነው የሳኩ ቤተሰብ ክትክት ብዬ እና በአንቀጽ ህግ እንደዚ እንደዚህ ብሏል፣ ልጁን ሊከሳት ይችላል፣ ልትከሰስ ትችላለች። እና ይሄን መረጃዎቹን አንዳንዶችን አውጥቼ እሰጥሻለሁ፣ አንቺ ብቻ ደህና ብር ክፈይኝ። እኔን ሊፈትኑኙን አላቅም የተላከብኝ አላቅም፣ ቤተሰብ እኔን ለመፈተን ይሁን ወይ እውነት፣ እኔ ብር ከፍዩ ስለነ ሀይሚ ስለነ ብሩኬ ሚስጥራቸው፣ እንደው እንደው እንደው፣ ቤተሰብ እንደ ሀይለኛ ሚስጥር እንኳን ቢሆን ለምሳሌ ልበላቸውን፣ ብሩኬና ሀይሚ ተመካክረው አብረው ሆኖ ቪዲዮ እየሰሩ ፕራንክ እየሰሩ አብረው ሆኖ እንኳን ቢያያቸው ቢነግረኝ ሀይሜና ብሩኬ አውቀው ነው ብዬ እዚህ ጋር ልስራ ይፈልጋል እንዴ? እንዴት ነው መሰራውስ? እንዴት ነው ብሩኬና ሀይሜ እንኳን ተመካክሮ እንኳን ፕራንኩ ቢሰሩት እሱ ቪዲዮን ቀርጾ ልኮልይ ለእኔ፣ አይ ውሸታቸውን ሀይሜና ብሩኬ እንደዚህ እየሰሩ ነው ብዬ ማጋፈጥ መስለው፣ እንዴ ጤነኛ አይደለም እንዴ ሰው፣ ግን ጤነኛ አይደለም። የሚለብሱት ልብስ ሁሉን ምነግርሽ አለኝ፣ ምን ያደረጉትን ነገር። አይ ደግሞ ትግስት አልኩኝ፣ ትዛፍያ አንቺን ሊፈትንሽ ይሆናል ይሄ የተላከብሽ ነገር ነው አልኩኝ። ከዛ ወንድሜ አይ እኔ እንደዚህ ነገር አልፈልግም እኔ አሉኝ። ልጆች ከፈለግኩኝ ግን እኔ እንደዚህ ነገር እኔ እነሱ የሚሰሩትን ቀደም ማድረግ የዚህ ጋር ባመጣ ምንድን ነው የምጠቀመው? እነሱ መጉዳት ነው። ይሄ ይሄ ነፍስ ወዳድነት ነው ቤተሰብ። ይሄ እኔ ነፍስ በወደድኩማ እነሱ ፎቶን ለጥፉ ያሉትን ለእኔ ከላከልኝ ፎቶን ቀድሜ ከሰራሁኝ ቤተሰብ፣ ይሄ ነፍስ ራሴን ወዳድነት ማለት ነው ታውቃላቸዋ። እነሱን ኪሳራ አስገባዋቸው ማለት ነው ሰው ጓብቷቸው የጠበቀ እኔ እዚህ ጋር መጀመሪያ ቀድሜ የከሰራውባቸው ምንድን ነው እንትኑ ጥቅማቸው የነሱ እና እንደዚህ አይነት ሰዎች ብሩኬ ና ሃይሚን ለማጥፋት የተዘጋጁ ሰዎች አሉ። እና ሃይሚን ና ብሩኬ መጠንቀቅ አለባቸው ለሚሰሩት ቪዲዮ ማነው አጠገባችን ያለው ምንድን ነው ብሎ ማየት እንዳለባቸው ነው እና ይሄ ልጅ ተውት። ይሄ ልጅ እንኳን ፕራንክ ነው የሚያደርገው፣ ምንም ነገር የለም። አውቆ ነው ሊከሳት ነው ምናምን ብሎ አፉን የከፈተው፣ እኔ እዚህ ጋር አሁን እንደዚህ ነው ምናምን ብዬ ላወራለት ፈልጎ ነው እንጂ ልጁና ሀይሚ በደንብ ነው የሚታወቁት፣ ቤተሰብ በደንብ ይታዋወቃሉ። ለፕራንክ ብሮ ነው ይሄን ነገር የሚሰሩት። ፕራንክ ነው ይመቻቸው። ፕራንክም ካልሆነ ደግሞ አልሆነም ነው በቃ፣ ያጋጥማል። አጋጥማት ሀይሚ እንደዛን ነገር በቃ አጋጣሚ ይሄ ልጅ መጣ፣ ቀለበት ያደረገላት፣ ቀለበቱ አልተመቻትም፣ እኔ የምወደው ሰው አለኝ ብላለች። በቃ ምንም እኮ በግዴታ እኮ ፍቅር የሚሆን ነገር የለም። እና ደግሞ ልጁ ልጁ ደግሞ ቤተሰብ እያደረጉ ሳነግራቸው ልጁ ሚስት አለው፣ ሚስት አለው፣ ልጅ አለው። ልጁ ውሸታም ነው። ሚስትና ልጅ አለው። እኔ ከፈለጋችሁ ዛሬ እኔ ሚስትም ልጅም መለጠፍ ስላልፈለግኩ ነው እንጂ ቤተሰብ ሚስቱንም ልጁንም እለጥፍላችሁ ነበር። ትናንትና ስጎረቁር ነበረ፣ ደውዬ ሁሉን ነገር ሳረጋግጥ ነበር። ልጁ ሚስትና ልጅ እንዳለው ደርሶበታል። ግን ፎቶን እንዳትለጥፍ ያሉ እግዚአብሔርን ልጅ ልጅ ያህል ነገር አለጥፍም፣ ሚስት አለጥፍም፣ እዚ ሚስትና ልጁን አለጥፍም። የፈለገ ነገር ይምጣ። ውሹማ ብቶን ለጥፍ ነበር። ግን ሚስቱ ነች፣ ሚስትና ልጅ አይለጠፍም እዚህ ጋ አለጥፍም ያልኩት፣ አለጥፍም ነው ያልኩት። እኔ ጎርጉሪው በሰው ምናምን ያገኘሁት እና ሰው የሰውን ነገር ከፈለጋችሁ ታገኛላችሁ። ማርያምን ነው ምላችሁ። የምትፈልጉት ነገር ከፈለጋችሁ እናንተ ይሄ የዚህን ሰው ታሪክ እፈልጋለሁ ካላችሁ እያንዳንዷን እንደዚህ ሰው ብርኔ እንደጠየቁኝ ብር ከከፈላችሁ እያንዳንዳቸው ነው ወሬ የሚያመጡት እና ኤፍሪና ቡራ ደግሞ ተጣምረው ትልቅ ነገር ሊሰሩ አስበዋል። ትልቅ ሚዲያ ላይም በቅርብ ቀን ታዩዋቸዋላችሁ። ኤፍሬምና ቡራ ማለት ነው የሆነ ማስታወቂያም ሊሰሩ ነው ምናምን የሚባል ነገር ወሬ ሰምቻለሁ። አላቅም ብቻ እሱን አልናገርም። በራሳቸው ጊዜ አንድ ቀን ሰፕራይዝ ያደረጉናል። እና ውዶቼ ሰው ለሰው አይቆምም። ልጁ ሚስት ያለው ልጅ ያለው ነው እና ይሄ ነገር ፕራንክ ነው። አንዳንዶቻችሁ እያመናችሁ ነው ያላችሁት፣ እና ሀይሚ ላይም አትፍረዱ። በቃ ስራ ነው። ትስራና እንገላገል እስከ ፋሲካ እንግዲህ፣ አንጀታችን ቅጣል አራርድብን እያለን እናያለን ማለት ነው። እኔ የሆነ ፕራንክን ቢሆን ቤተሰብ እናደዳለሁ። እውነቴን ነው የምናገረው። ፕራንክን ቢሆን እናደዳለሁ። በቃ እቃጠላለሁ። ለምን እንደዚህ ሆነ ላለሁ ሁላችሁም እንደምትሆኑት ማለት ነው። እና ሁሉ ነገር የምታዩት ነገር ሁሉ ሰው እና ሀይሚን በጣም ነው የሚያሳደው በጣም ነው የሚያሳዳቸው እና ልጁን እኔ አልፈልግም፣ ይቅርታ አርግልኝ፣ እንደዚ ነገር አልፈልግም። አንተ ደግሞ ወዳጅ መስለ እንትነ ተው እረፍ፣ እንደዚህ ነገር እኔ እንዳደረከው ሌላ ሰው ያወጣባሃል ሚስጥር። ስለዚህ ተዋልኩት። ልጁን ፕሮፋይል ላይ ገብቼ ሳየው ፎቶ የብሩኬና የሀይሚን ነው ያደረገው። ይኸው ላቸው የብሩኬና ሀይሚን ያደረገው ፎቶ ማለት ነው። ከዛ እኔ ደግሞ ሰዎች ማፈተና ናቻልኩና ወይም እነሱ የሚያሳድሰው ነው፣ ግን አንጠርጥሬ አወጣዋለሁ ይህን ነገር ማለት ነው። ውዶቼ ይሄ ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው ይህን ቪዲዮ ደግሞ ለእነ ሀይሚ እንዲደርስ አድርጉልኝ። ብዙ ሰው እንደሚከታተላችሁ እንዲያውቁ እፈልጋለሁ። ላይክ ላይኳን ተጠቅጥቋል። ላይኳን እሺ ውዶቼ የኔ ፍቅሮች አመሰግናለሁ ስላዳመጣችሁ። አይ ላቭ ዩ ሶማች